የሲዳማ ክልል ልዩ ልዩ ስፖርቶች ጨዋታ በሀዋሳ ከተማ መካሄዱን ጀምሯል። በክልሉ ለመጀመሪያ ጊዜ የተደረገ የሚገኘው ጨዋታ ዋና ዓላማ በሀገር ደረጃ የሚወዳደሩ ስፖርተኞችን ለማፍራት የታሰበ መሆኑን የሲዳማ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ ጀጎ አገኘ ተናግረዋል። እንግዲህ የመርሃ ግብሩ ዋና ዓላማ ከዚህ በሀገር ደረጃ የሚሳተፉትን ምርጦችን መምረጥ ነው። እየተመረጡ ነው። እንግዲህ የመጡትና ወጥ የሆነ ልኡኩን ለማምጣት እንደ ሀገር ተወዳዳሪ ከዛም አለፍ ስል እንደ አፍሪካም በዓለምም ደረጃ ተወዳዳሪ የሚሆኑ ስፖርተኞችን ማግኘት የሚቻለው በዚህ በውድድር ሂደት እንደመሆኑ መጠን አንደኛ ያው የስፖርት ተሳታፊነትን ለማረጋገጥ በአንድ ጎኑ ይጠቅመናል። በሌላ መልኩ ደግሞ ተወዳዳሪ ዜጎችንም ወይም ተወዳዳሪ ስፖርተኞችንም ከዚህ ለመምረጥ የሚያስችል መርሃ ግብር ነው። ኃላፊው አክለውም ተተኪ ስፖርተኞችን ለማፍራት ታዳጊዎች ላይ መስራት አስፈላጊ መሆኑን ጠቅሞ ሁሉም ስፖርተኛ የድርሻው እንዲወጣም ጥሪ አስተላልፈዋል። እንግዲህ ተተኪ ስፖርተኞችን ለማፍራት ይሄ በታዳጊ ላይ መስራት ትልቅ ፋይዳ አለው። እንደ መንግስት ብቻ የምንወጣው አይደለም። ይህን ስል ማህበረሰቡ መሳተፍ መቻል አለበት። የግሉም ዘርፍ፣ መንግስታዊ ያልሆኑ ድርጅቶች በስፋት መሳተፍ መቻል አለባቸው። ተወዳዳሪ ዜጋ ይፈጠር ከተባለ ተወዳዳሪ ስፖርተኞች ይፈጠሩ፣ እንደ ሀገር፣ እንደ አፍሪካ፣ እንደ አይጉርም እንደ ባለም አቀፍ መድረኮችም ተወዳዳሪ የሚሆኑትን ለማዘጋጀት ሁሉም ተሳታፊ መሆን መቻል እንዳለበት በዚህ አጋጣሚ ጥሬን ለማስተላለፍ እፈልጋለሁ። የሲዳማ ክልል ስፖርት ኮሚሽን ኮሚሽነር አቶ ፍሬው አሬራ በበኩላቸው ተቋርጦ የቆየው ውድድሩ በሚኒስቴር መስሪያ ቤቱ እቅድ መሰረት እንዲካሄድ መወሰኑን ጠቁመው የሲዳማ ክልልም በዞንና በወረዳ ደረጃ ሲዘጋጅ እንደቆየም ተናግረዋል። በተለይ ይሄ መላው ኢትዮጵያ ውድድር የሚባል ላለፉት ለረዥም ጊዜ ነው እንደ ሀገር ቆመ ቀረው የኦሎምፒክ ስፖርቶችም ከ2 ሶስት ወዲህ ታዳግን አሳትፈን የምንሄድባቸው የድን አይደለንም ልዩ ልዩ ሻምፒዮናችን በተመሳሳይ ተቋርጠው ነው የቆዩ። ይሄ ሚኒስቴር መስሪያ ቤቱ መሆን የለበት የሚለውን እቅድ አቅዶ ከታች ጀምሮ ፕሮግራም ወጥቶላቸው ውድድር እንዲካሄድ ባደረገው መሰረት እንደ ሲዳማ ብሔራዊ ክልላዊ መንግስትም ላለፉት በወረዳ ደረጃ ወረዳ ላይ ይሄ የተካሄደን ተቆየው ዞኖችም የውስጥ ውድድሮችን የራሳቸውን እያካሄዱ ነው ቆዩት። ዛሬ ላይ ሀገርን ሊወክሉ የሚችሉ ክልልን ወክሎ በሀገር ሊሳተፉ የሚችሉ ስፖርተኞችን ለመለየት የሚያስችልልን እንደ ክልል ዛሬ በይፋ ነው የጀመርነው። ከሰኔ 7 እስከ 15 በጅማ ከተማ ለሚካሄደው የስድስተኛው መላ ኢትዮጵያ ጨዋታ በ15 የስፖርት አይነቶች ክልሉን የሚወክሉ ስፖርተኞችን ለመመልመል ውድድሩ የተካሄደ መሆኑን የጠቁሙት ደግሞ የክልሉ ስፖርት ኮሚሽን የውድድርና ስነስርዓት ኃላፊ አቶ እንግዳዮ ናቸው። በሀገር አቀፍ ደረጃ ስድስተኛው መላው ኢትዮጵያ ጨዋታ በጅማ ከተማ ይካሄዳል። ከሰኔ 7 እስከ 15 ለዛ ጨዋታ የሚሆነን የሚሆኑን ተጫዋቾች የምንመለምልበት ቀጣይን ቀጣዩን ይህን ሳምንት ይህን 7 ቀን አንዱን አንድ ሳምንት ለመመልመል ውድድር ጥሩ ተጫዋቾችን ከውስጥ ለመመልመልና እንደ ክልል ተሳትፈን ውጤታማ ልንሆን የሚያስችሉንን ተጫዋቾች የምንመለምልበት የጨዋታ ፕሮግራም ነው የተዘረጋው ለአንድ ሳምንት እንወዳደራለን ብለን ያሰብ ነው። በ15 የስፖርት አይነት ነው። እዚህ እንደምታየው እግር ኳስ አለ በወንድ በሴት አለ ቮሊቦል አለን፣ ወንድ እግር አንድ ቦል አለን። እንደዚሁ ቅርጫት ኳስ አለን፣ ቴኒስ ቴብል አለን፣ ቼስ፣ ዳርት ስፖርት፣ ተኳንዶ፣ ውሹ፣ ካራቴ፣ እነዚህ እነዚህ ዋዋና በእነዚህ ስፖርቶች እንወዳደራለን ብለን እናስባለን። ጥሩ ተወዳዳሪዎችንም ማግኘት እንችላለን። በውድድሩ ተሳታፊ አካላትም ደስተኛ መሆናቸውና አካል ጉዳተኞችን ማሳተፉ ተስፋ ሰጪ መሆኑን ጠቁመዋል። አዎ በጣም ደስተኛ ነኝ። እድለኛ ነን እኛ፣ ከዚህ በፊትም ልምድ አለን። እዚህ ላይ በመሳተፋችን ደግሞ ትልቅ ደስታ ነው የተሰማን። በሲዳማ ክልልም ላይ ያሉት ከተለያዩ ሀገር የመጡት እዚህ በመገናኘታችን በመሳተፋችን ልምድ ሼር ለማድረግም ጥሩ ውጤት እናመጣለን ብለን ነው። ከዚህ ደግሞ ተመልምለው የሚሄዱት ወደ ጅማ ይሄዳሉ እና በተለያየ እውቀት ከዚህ ውድድር ካደረጉ በኋላ ነው ጥሩ ውጤት ያላቸው ወደዛም የሄዱትና በዚህ በመሳተፋችን እንኮራለን። ድሮ ከዚህ በፊት እኛ አካል ጉዳተኞች ወደዚህ ሜዳ ወጥተን ተጫወተን አናውቅም። አካል ጉዳተኞች መጫወት አይችሉም፣ ደግሞ ችሎታ ስለሌላቸው አንድ እግሬ ነው ያላቸውት ችሎታ የላቸውም ብሎ ያስባሉ ማህበረሰብ ማለት ነው። አሁን ግን እግዚአብሔር ይመስገንና አሁን በአደባባይ ወጥተን እየጫወተን በጣም እየተደሰተን አካል አልባ የሆኑት ጋር እኩል የሆነን እየተጫወተን ያለን በጣም ደስ ይላል። በመክፈቻ ዕለት በተደረገ የእግር ኳስ ጨዋታ የሐዋሳ ከተማ አስተዳደር ሰሜናዊ ሲዳማ ዞንን ሁለት ለአንድ በሆነ ውጤት መርታት ችሏል።